ቆንጆ ቃል ይዘሽ የምትሄጂ በቃ የሚባል ነገር የለም። እዚህ ጋ ደስ ብሎኛል። ደስ እላለሽ። በጣም ነው የማመሰግነው ማለቴ ሰላም ክቡራን ተመልካቾች፣ ዛሬ ተደውሎልኝ ከውጭ የመጣ ቃለሽ እና ናይ ውሰጃሉኝ። እኔም ርቁ ስለሆነ ያሉበት ቦታ የኛ ና የነሱ ርቁ ስለሆነ ላኩልኝ ስላቸው አይ አይላክም፣ ምክንያቱም ትልቅ ዕቃ ስለሆነ ባለአራት ባለቤቷ መተሽ ነው የምትረከብ፣ ምክንያቱም ስትወስጅ ፊርማ አለ አሉ እንዴ። ምንድነው? ምን አይነት እቃ ነው? ወይም ደግሞ ማን የላከው ሳይናገርስ? ማን የላከው እና በቃ ለራሴ እየተፈ እንትን እያልኩኮ ነው። በውስጤ ብዙ መላመቶች አሉ። ማን ሊሆን ይችላል? እንደዚህ አይነት እቃ ሊሆን ይችላል? እንደዚህ በጣም ነው እንትን እያልኩ ያለሁትኝ እና ስለዚህ አላቅም። እንደዛ እንደሚወሩት ከሆነ ትልቅ ነገር ነው። እስኪ አብረን እናያለን ምን አይነት ነገር እንደሆነ። ሰላም። እንኳን ደና መጣሽ በድጋሚ ሰባ። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን ሁሉም ሰላም። ደስ ይላል በጣም። የመጣሽበት ቦታ ዴምሲ ሪል እስቴት ነው የመጣሽው። እሺ ቆንጆ ዕቃ ለይዘሽው የምትሄጂው ዕቃ ደሚስ ቃይላ ማለት እቃ የላታ። አዎ፣ ቆንጆ ዕቃ ለይዘሽው የምትሄጂው ዕቃ እና ከውጪ ቀጣ ተልኮልን አንቺ ደሊቨር እንድናደርግልሽ ነው ወደ አንቺ የተደወለው። ግን ከዛ በፊት እቃውን ይዘሹ ከሚሄድሽ በፊት አንዳንድ መረጃዎች እስኪ ሼር አድርጉልኝ ስለተባለን የአንቺ ውሳኔም ለመስማት እንዲመቸን አንዳንድ መረጃዎች ስለ ደሚስ ነግርሻ አለው ማለት ነው። እሺ ዲኤንሲ ማለት ላለፉት 30 ዓመታት በመንገድ ስራ የሚታወቅ ግዙፍ ድርጅት ነው። ወደ ሀዋሳ ብንመጣ ወደ አርባ ምንጭ ወደ ሀረማያ ደሞ ሀረማያ ዩኒቨርሲቲ ጨምሮ አሁን ደግሞ ሕዳሴ ግድብ ላይ ዋናው መግቢያ በሩ ላይ ትልቅ ኃላፊነት ተሰጥቶት እየሰራ ያለው ግዙፍ ድርጅት ነው። ዲኤንሲ እንዳጠቃላይ ስናየው ወደ አምስት የሚጠጉ ሲስተር ካምፓኒዎች አሉት። ቅድም እንደነገርኩሽ አንዱ ዲኤምሲ ኮንስትራክሽን ይባላል። ሁለተኛው ዲኤምሲ ሪል ስቴት ነው። ዲኤምሲ ፋውንዴሽን ስፔሻሊስት አለው። ዲኤምሲ ማርብል እና ካፌ እና ካተሪንግም አለው ማለት ነው። ይሄ አሁን ያለንበት የዲኤምሲ ሪል ስቴት ዋናው ሄድ ኦፊሱ ነው። ቲ ፕላስ አስር ነው። እንደምታዩ የራሱ ቢሮ ነው ማለት ነው። ታዲያ ከኔ እቃ መውሰድ ጋር ምን ይገናኛል? ይሄ በደንብ ይገናኛል። እሱን አብረን የምናየው ይሆናል። በጣም ደምቶጁ እርግጠኛ ነኝ። እሺ፣ ዴንሲ አሁን በሪልስቴት ደረጃ ደግሞ ወደ ለቡ መብራት ኃይል የሚባለው ዋናው መስቀለኛው መንገድ ጋር በ65 395 ካሬ ያረፈው ኮምፓውንድ ጌት የሆኑ አፓርትመንቶች እና ሱቆች ሽያጭ ላይ እንገኛለን። ኖርማሊ እኛ ላይ ኮምፓውንዱ ላይ ምን ምን አለው ካልሽኝ፣ ወደ 17 የሚጠጉ ብሎኮች አፓርትመንቶች እና ወደ 42 የሚጠጉ ቪላ ቤቶች አሉ። አሁን ላይ ልክ እዛ ኮምፓውንድ ላይ የተሟላ ፋሲሊቲዎችን ያሉ ቤቶች ናቸው እየሸጥን ያለ ነው። አሁን ኖርማሊ ያስልሽ በቂ ቤዝመንት ፓርኪንግ ያላቸው፣ የሀዘን የደስታ የጋራ የድግስ ማሳለፊያ፣ ሰፋፊ ቴራሶች፣ ተጨማሪ ደግሞ ገስ ፓርኪንግ፣ የራሱ የሆነ እጅ ፕላትፎርም ሞል ይኖረዋል። እዛ ሞል ደግሞ እዛ ለሚኖር ነዋሪዎች የጅምና ዜም መጽሐፍት ቤቶች፣ ባንክ ቤት፣ ሱፐር ማርኬት፣ ፋርማሲ ሁሉንም ፋሲሊቲ የያዙ ቆንጆ የሆኑ ፕሮዳክቶች አሁን ሽያጭ ላይ እንገኛለን እና ልክ እነዛም ሆኖ አሁን ሽያጭ ላይ አቬላብል ያሉትን ኖርማሊ ቤቶች ከስቱዲዮ ጀምሮ እስከ ባለ አራት መኝታ ቤቶች እየሸጥን ነው ያለ ነው። የተለያዩ ሎቶች አሉ። እዛ ሎቶች ላይ የተለያየ ደሊቨሪ ታይም እና የፕራይስ ዲፈረንስም አላቸው። አሁን ላይ እየሸጠን ያለ ነው በደንብ ደግሞ ዲያስፖራ ብሎኮች ላይ ነው ከአሁን የዛሬ አራት ወር ዲያስፖራ ብሎክ ቁጥር አንድ ተብሎ ለሽያጭ የወጣ አራት ብሎኮች ነበሩ እዛ ብሎኮች በሶስት ወር እና በአራት ወር ኦረዲ ሶልዳውት አድርገናል ማለት ነው አሁን ደግሞ ድጋሜ ዲያስፖራ ብሎክ ቁጥር ሁለት ሎት ዲ የሚባለውን ሽያጭ ላይ አውጥተን አሁን እየሸጥን ነው የምንገኘው የዲኤምሲ ሪል ስቴት ፕራይም ሎኬሽን በመባልም ይታወቃል ማለት ነው መሀል ላይ ግን ጥያቄ ካሉ ሽግር ያለሽ ነገር ካለም መጠየቅ ያለሽ እኔ አሁንም አልገባኝ ማለት አልገባኝም፣ ስልሽ ይሄ ሁሉ ነገር ከ ከኔ ጋር ምን ያያይዘዋል? እየሰማሁሽ ነው። ከኔ ጋ ምን ያያይዘዋል? መጨረሻ ላይ የውሳኔው የሁሉም የደስታሽ ማየት ስለምፈልገው ይሄ ሙሉ መረጃዎችን አንቺ ሼር አድርጊላት ስለተባልኩኝ ነው አንቺ ጋር ሼር ማድረገው። ማነው ያለው? ውጭ ያሉ ሰዎች ናቸው። እሱን በኋላ በደንብ እናየዋለን ማለት ነው ሁለታችን እና ይ ሀክል ገራት የምትጋቢ አቶ ሰለሞን ይባላል። ውጭ ያለ ደንበኛችን ነው። አቶ ሰለሞንን የማውቀው ሌላ ከኔ ዲኤምሲ ሪል ስቴት ከሁን በፊት የገዛ ቤት ነበረ እሱ በሪፈራል የመጣ እና ለውዷ ሚስቴ ለወይዘሮ ሳባ የባለሶስት መኝታ ቤት መቶ አርባ አምስት ነጥብ አንድ ካሬ ገዝቶ ሰርፕራይዝ አድርጊልኝ ስላለኝ ነው። እንኳን ደስ አለሽ። በመጀመሪያ በደንብ ደግሞ ይሄ ደስታሽን ማጣጥመሽ፣ ጥያቄዎቹ ምንም ካለሽ በደንብ እንድቀበልሽ ብዬ ነው። የቤት ባለቤት ሆነሻል እያልኩሽ ነው። አቶ ሰሎሞን ባለቤትሽ፣ ውጭ ያለው ባለቤትሽ ኖርማሊ በዩቲዩብ አይቶን አይቶም በሪፈራልም ሞር መረጃዎች እንደዚህ ሰብስቦ እኔ ጋር ደውሎ ነበር። ሙሉ መረጃዎችን እኔ ቪዲዮ ኮል ደውዬ ሳይትም ቢሮውም ያለው ሁኔታ ሁሉም አሳይቼው ባለሶስት መኝታ ቤት ተመርጦ ቀጥታ ከውጭ ወደ ደንሲ ሪል ስቴት ዲፖዚት አድርጎ ቅድም እነግርሻለሁ፣ መታወቂያ ይዘሽ ነይ እቃ ይዘሽም ትሄጃለ ያልኩሽም ለዛ ነው። ባንቺ ስም ተደርጎ ውሉ እንዲዘጋጅ ስለተፈለገ ነው መታወቂያሽን ይዘሽ ነይ ያልኩሽ። እና እንኳን ደስ አለሽ፣ ብርቱ ሴት ነሽ። እውነት ለመናገር ከሱ የሰማሁት ስለሆነ በጣም ደስ ብሎኛል። ምንም ምንም ምንምአሳይበሬ አናውቅም እኮ ጭራሽ ማለት የገረመኝ ነው በጣም ለምን እንዲህ ከዚህ በፊት አውርተን አንስተን ብናቆቁ ምንም ማለት እገምታለሁ ግን ጭራሽ አስተናናቅም። የሁሉም ሰው ፍላጎት መጀመሪያ ቤት መኖር ነው አደለ? በደንብና ያ ፍላጎት ማሟላት ያለበት እሱ ሆኖ ተገኝቷል። እኔ በቅርብ ቤት የነቀኩ ሲጀምር ግማሽን ተሰርቄ ግማሽ ተሰብሮ ነው ራሱ ዕቃ ያስገባው ማለት ነው። አሁን ሙሉ ዴንሲ ቆንጆ ቤት እየሰጠች ነው ማለት ነው በባለ ቤትሽ በኩል ሙሉ ፕሮግራም ደግሞ አትሰለሙን በቪዲዮ ኮልም ቆንጆ ቤት ለዛውን ባለ ሶስት መኝታ ቤት ተጨማሪ የሰራተኛ ክፍል ያለበት የላውንደሪና ሻወር ክፍል ያለበት እነዛ ቆንጆ ቤት ነው የተመረጠው። ኖርማሊ በሱ መርጫ ነው እንደ የተደረገው። አሁን ያልሽ ነው ያለው ላይ ባለሶስት መኝታ ቤት ቀልድ ምናምን ትክክል፣ የኔ ቤት ነው። ምንም ቀልድ የሚባል ነገር የለም እዚህ ጋር። እና ማለት የራሴ ቤት አለኝ ማለት ቆንጆ ቤት ለዛውም፣ በ145 ካሬ ላይ ያረፈ ባለሶስት መኝታ ቤት ቆንጆ ቤት። የቤት ባለቤት ሆነሻል ማለት ነው። ሁሉም ጊዜ የራስሽ ቤት ነው የሚሆነው ማለት ነው። ልክ ዲያስፖራው ብሎ ቁጥር አንድ የባለሶስት መኝታ ቤቶች የቤት ባለቤት ሆነሻል። እንኳን ደስ አለሽ።

እሺ አሁን በደንብ ንገረኝ በደንብ ንገረሽ አለው። አንቺም ግራ የሚገቡት ጥያቄዎች ያቄዎች መጠየቅ ምትፈልጊው ማስተካከል ያለብን ነገሮችሉ በደንብ ይቻላል። አሁን አብዛኛው ኤምሲ ርንሴት ኖርማሊ፣ ብዙ ተመልካቾች አሉት፣ ብዙ ደንበኞች አሉ። አብዛኛው 8 ፐርሰንት ማናቸው፣ ማን ናቸው ብትይኝ አሁን ዲያስፖራ ናቸው። ሪሌ ለመናገር እና እዚህ ሀገር ላይ ህጋዊ ውክልና የሌላቸው ደንበኞች አሉ። በቀጥታ እነሱ ብሩን ወደ ኤምሲ ርንሴት ዲፖሲት ያደርጉትና የሎካርዳቸው ፓስፖርታቸው በቴሌግራም ይልኩልናል። እኛ ፕሪንት አድርገን አቴችመንቱ ውሎቹ አዘጋጅተን ደግሞ ቀጥታ በዲኤችኤል እንልክላቸዋለን። በዲኤችኤል ከዛ የራሳቸው ፈርሞ ያስቀራሉ። ወደኛ የሚመለሰው ደግሞ ይመልሱታል ማለት ነው። አሁን ቤቱ ተሰርቶ ሲያልቅ ነው ለኛ የሚሆነው። አዎ አሁን ውል ትወስዳላችሁ። ልክ ደኤም ስርሴት ማንኛው ደንበኛ ቤት ሲገዛ ከስምንት ፐርሰንት ቅድመ ክፍያ ጀምሮ መግዛት ይችላል። ያ ማለት ከትንሹ ከአራት መቶ 31 ሺ ብር ቅድመ ክፍያ ጀምራችሁ መግዛት ትችላላችሁ። ኖርማሊ የእናንተ ቤት 145 ቤት ስለሆነ ስሪ ቤድሩም ነው። አሁን ዲኤምሲ ላይ ስንመጣ ከባለ ሁለት መኝታ ቤት እስከባለ አራት መኝታ ቤቶች ተጨማሪ የራሳቸው የሜድስሩም አላቸው። ሜድስሩም የራሱ ዳብል ሲኖረዋል፣ የላውንደሪ ክፍልና የሶር ክፍል አላቸው። በኪችን በኩል ሰፊ ባልከኒ አለው። ወደ ሳሎን ስንመጣም በሳሎን በኩልም ሰፊ ባልከኒ ይኖሩታል። ማስተር ቤድሩሙ የራሱ ማስተር ባዝሩም አለው። ሁለቱም ክፍሎች ደግሞ ኮመን ይጠቀማሉ ማለት ነው። እነዚህ ናቸው

ሰርግበትና ባታናችሁ ሁሉም ጭርስር ሰርጋችሁ የምትሰጡት ዴንቲ ነው የሚጨርሰው ማለት ነው። ሁሉም ነገር ማለት ነው። ማለት በእኛ ምርጫ፣ በእኛ ዲዛይን፣ በእኛ ፍላጎት ወይስ በራሳችሁ ነው? በእናንተ የምርጫ አድቫንቴጅ አለው የኳሊቲ አድቫንቴጅ። ስለዚህ በዛ ሰዓት ላይ እያንዳንዱ ደበኛ በምርጫው ነው የሚሰራለት ማለት ነው። በእርግጥ ድርጅቱ ያወጣው ራሱ ዲዛይን አለ። ቆንጆ ዲዛይን ነው። እስካልተመቸሽም ራሱ አሁን የቤቱ ፓርቲሽኖቹ ብሎኬ ስለሆኑ በፈለግሽው ሪዲዛይን ማድረግ መብት አለሽ። እዚህ ላይ አሁን እኛ ላይ የሚመጡት የአከፋፈል ሁኔታው ላይ አቶ ሰሎሞን ለምሳሌ 25 ፐርሰንት ነው የከፈሉት፣ 145 ካሬ ካሬ ለምንካልሽኝ ተጨማሪ 13 ፐርሰንት ዲስካውንት ፓኬጅ አለው። የቅናሽ ቅናሽ የሚባለው የትኛው ደንበኛ የቤት ባለቤት መሆን ያለበት እኛ ጋር 8 ፐርሰንት ቅመክፍያ ከፍለው መጀመር ይችላል። ግን ከ8 ፐርሰንት በላይ ሲከፍል ከፍ አድርጎ እስከ 30 ፐርሰንት የሚደርስ የራሱ ቅናሽ አለው። ለዛ ነው አቶ ሰለሞኑም 25 ፐርሰንት ስለከፈለ 13 ፐርሰንት ቅናሽ አድርገንለታል። ኦሬዲ የከፈለው ወደ 2,700,000 ብር አካባቢ ነው ማለት ነው። ያው ማለት አንደኛ ሁለተኛ ክፍያ ስትጠየቁ እናንተ ኦሬዲ አትጠየቁ፣ ምክንያቱም የሁለቱም ክፍያ አንድ ላይ ስለከፈላችሁ። አሁን አከፋፈሉ ሁኔታ ላይ ስንመጣ እራሱ 46 የባንክ ብድር አለ። የባንክ ብድር አልፈልግም እኔ በሶስት ዓመት መቶ ፐርሰንት ይከፍላለሁ ካለ ደግሞ በፕሮግረስ ቤዝድ ሆኖ በዘጠኝ ዙር መክፈል ይችላል ደንበኛው ማለት ነው። በጣም አሪፍ እንደዚ አይነት አከፋፈሎች አሉን። ሳይቱ እየተገነባበት ያለው ቴክኖሎጂ አሉሚኒ ፎርምወርክ ይባላል። ያው ማለት ፋውንዴሽኑ ሰርተን ከጨረስን በኋላ ዙሪያዎቹ ብረት ይቆሙና ብረቱ ታስሮ፣ አሁን ድሮ በጣውላ ነበረ ፎርምወርክ የሚሰራው የነበረው አደለ፣ በጣውላው ምትክ አሁን ምንድነው ያደረግነው? አሉሚኒ ፎርምወርኩ ነው ይጠቀምንበት። ከዛ ኮንክሪት ሙሌት ነው የሚሆነው። ያ ጥቅሙ ምንድነው ካልሽኝ፣ አንደኛ ዴሊቨሪ ታይም ላይ ፎሎ እንዲደርስ ይረዳናል። ኳሊቲ ላይም ብዙ አድቫንቴጆች አሉት። እሱ ቴክኖሎጂ ተጠቅመን ነው እየገነባን ያለ ነው። ስለዚህ አሁን ቤቱን እየኖርኩበት በአቅም ባይኖረኝ እስከ ሀያ አምስት ዓመት ድረስ ቀስ እያልኩ መክፈል ይችላል ማለት ነው ትችያለሽ። በጣም አሪፍ ነው፣ በጣም ቆንጆ ነው። አዎ ይሄም ብዙ ምክንያቱም እንደ ድርጅት ስለሆነ የምናስበው ማለት ቀስ እያልን ማንኛውም ሰው ይሄ አሪፍ ነው፣ ያማከለ ነው ብዬ አስባለሁ። ልክ ነሽ። አዎ አቅም ያለው ደንበኛ ካለ ቅድም እንደነገርኩሽም ከፋርጎ ከከፈለ የዲስካውንት ፓኬጆችም አሉት፣ እንደዛ መክፈል ይችላል። አቅም የሌለው ደንበኛ ከመጣ ደግሞ ልክ አርባ ፐርሰንቱ ቤተሰብ መክፈል ይችላል እስከመከም ድረስ ይከፍል እና ቀሪዎቹ ስልሳ ፐርሰንቱን በባንክ እናገናኝለታለን ለሀያ አምስት አመታት በረዥም ጊዜ አከፋፈል መክፈል ይችላል አይ በጣም አሪፍ ነው። እኔ ሳይቶችን ምናምን እንዲህ ማየት እንችላለን አለ በደንብ ማየት እንችላለን። ሳይቱ የሚገኘው ከዚህ ቢሮችን ፊት ለፊት ነው የሚገኘው። የእናንተ ኖርማሊ ሎትዲ ይባላል። ሎትዲ ማለት የዲኤምሲ ሪል እስቴት ፕራይም ሎኬሽን በመባል ይታወቃል። ሙሉ ለሙሉ ቪው ወደ ሲቲ ቪው ነው የሚያየው። ከፊት ለፊት ደግሞ ኮሪደር ልማት ስላለው ቆንጆ የሆነ እይታ ይኖረዋል። አሁን መቶ አርባ አምስት ካሬ ራሱ የመረጥንበት የጠዋት ፀሐይ የሚያገኘው ኮርነር፣ ይሄን ቤት ነው የመረጥ ነው ማለት ነው። በጣም ቆንጆ ነው። ስክሪን ላይ በደንብ ስላማሳየሽ ምን ምን አለው የሚለው የሚለውን 145 ቃሬ በደንብ እናየዋለን። በጣም አሪፍ። እሺ፣ አሁን ለምሳሌ እንግዲህ ያው በዩቱብ ከ330 በላይ ሰብስክራይብ አለኝና እንደዚህ የሚያዩ ሰዎች መግዛት ይፈልጋሉ። እኔ ቢገዛልኝም እነሱ ደግሞ በራሳቸው መግዛት ይፈልጋሉ ማለት ነው። በእርግጥ እኔ ይሄንን መረጃ ምናምን ባውቅም እኔም ለመግዛት አላንስም ለመናገር ማለት ነው። እንደዚህ አይነት ነገሮች ካሉ ብድርም ካለ ያሽ ምታስኬጁ ነገር ነው። ስለዚህ አሁን ይህንን ቪዲዮ ለሚያዩ ሰዎች መግዛት የሚፈልጉ ከሆነ ማንኛውም ሰው አሁን እንዳልሽኝ ከሆነ ለምሳሌ አረብ ሀገር ያሉ ሮፕ ያሉ አውሮፓ ያሉ የሚችለው አሁን ለምሳሌ እሱ ስለቻለ ሁለት ነጥብ ምናምን አደረገ። ግን አረብ ሀገር ያሉት ይህን ላይችሉ ይችላሉ። ልክ እንደዚህ ግን የመጀመሪያው ክፍያ አሁን ስንት ነው? የመጀመሪያው ክፍያ አሁን ቤዝድ የምናደርገው በመኝታ ክፍሎች ይለያያሉ። ባለሁለት ስንት ነው? ባለሁለት መኝታ ቤት ከመቶ ሶስት ካሬ ጀምሮ አለን የተለያዩ ካሬ አማራጮች እና ቅድመ ክፍያው መቶ ሶስት ስምንት መቶ ሺ ብር አካባቢ ቀ ክፍያ ይመጣል። ሰባት መቶ ሺ ማለት ጥሪ ክፍያው ከስምንት እስከ አስር ወር የልዩነት አለው

በዚህ ሁኔታ ቤት ሊኖራቸው ይገባል ማለት ነው። አሁን ላይ እንደምታይ እንግዲህ መሬት መግዛት አይቻልም። ስለዚህ ቦታ መግዛት ስለማይቻል በዚህ ሁኔታ ማንኛውም ሰው አቅሙን ለማንኛውም፣ አቅሙን ያማከለ ስለሆነ ማንኛውም ሰው ማሳተፍ የሚችል ነው ማለት ነው። በደንብ ይችላል። አሁን ለምሳሌ ለራሴ ኦዲቶች ነው፣ በደንብ እንድትነግሪ ስለፈለግኩ ነው። እሺ፣ በደንብ እነግራቸዋለሁ። አሁን ዋን ቤድሩም ራሱ 69 ካሬ ጀምሮ ሰባ አንድ ካሬ የሚባሉ አሉት። አሁን ዋን ቤድሩም ምን ምን አለው ካልሺ፣ በጣም ሰፊ ነው፣ 71 ካሬ መቼ ስናቀዋለን አለ የካሬ ስፋቱ። የላውንደሪ ክፍል፣ የስቶር ክፍል ተጨማሪ አላቸው። ኪችን አለው፣ ሳሎን አለው፣ መኝታ ቤት መኝታ ቤት ደግሞ የራሱ ባዝሩም አለው ማለት ነው። አይ ቆንጆ ነው። እነዛ ናቸው ህጋዊ ውክልና የሌለው ደንበኞች ይገጥሙናል። እኛ ላይ እንደ ቅድም ትንሽ አንስቼልሽ ነበር ነበርና ወደ ዴኤምሲ ሪል ስቴት ቀጥታ ብር ዲፖዚት አድርጎ እኛ ደግሞ ማስረጃቸው ከላኩልን በኋላ ፓስፖርት የለው ካርድ እንደዛ የመሳሰለውም ሰው እዛው ማንንም ሰው ማለት ባለበት ሀገር ሆኖ የቤት ባለቤት መሆን ይችላል። ግን ከነሱ የሚጠበቀው ምን ምንድነው ለእናንተ ሙሉ መረጃ ወይም ደግሞ ሙሉ ህጋዊ ለመሆን ምንድነው የሚያስፈልገው? አንደኛ ቅን መክፍያው መክፈል እና ዶክሜንታቸው የለው ካርድ፣ ፓስፖርት፣ መታወቂያ ኤክስፐርት እንደምፈጽመው ማለት ነው። አዎ ልክ እዚህ ላይ ደግሞ አይ ወደ ኢትዮጵያ ያለው ማምነው ሰው አለኝ የሚል ከሆነ ግዴታ ህጋዊ ሰው መሳተፍ ይችላል። እዚህ ሪስቴት አይችልም። ስለዚህ በአንድ ሳይድ ኢትዮጵያዊ መሆን አለበት። በአንደኛው ማለት አሁን ለምሳሌ አሜሪካዊ የሆነ አሜሪካ ዜግነት ያለው ሰው ቢኖር በእናቱ ወይ በአባቱ ብቻ ኢትዮጵያዊ ከሆነ ይችላል ይችላል። የሎ ካርድ ግን መኖር አለበት። የሎ ካርድ ግን መኖር አለበት እንጂ አሁን እዚህ ላይ ግን የማምነው ቤተሰብ ካለ የሆነ ሰው ሳ ሙሉ ኢትዮጵያዊ የሆነ ሰው የሎ ካርድ ያስፈልገዋል። አይ ፓስፖርት ካለው አያስፈልግም። ፓስፖርት ሙሉ ኢትዮጵያዊ የሆነ ምክንያቱም በአባቱ ኢትዮጵያዊ ከሆነ የሎው ካርድ አያስፈልግም። ፓስፖርት ብቻ ካለ በቂ ነው፣ በቂ ነው። የሎው ካርድ ካለው ደግሞ እንደ ተጨማሪ ማስረጃን እንዲለግድ አደለም። ኤክስፓየር ያላደረገ ፓስፖርት ብቻ ነው የሚያስፈልገው ማለት ነው። እና እዚህ ጋ ኤምሲ ርስሴት ራሱ እዚህ ኢትዮጵያ ቤተሰብ ያላቸዋሉ አደለ ጀስት የሚያምኑት ከሆነ ግዴታ አጋዊ እኩልና መኖር የለባቸውም። ይሄ ማለት ለዛ ለገዢው መቶ ብር ያስገባሉ ከዛ በኋላ ግን ደረሰኝ የሚቆረጥለት ሁሉ የሚዘጋጅለት በገዢው ስም ነው የሚሆነው። ማለት ለምሳሌ አሁን ለማንኛውም ሰው መጥቼ መግዛት ይችላል፣ መግዛት ትችላለሽ። ከአንቺ ሚጠእኔ የሚያምኝ ከሆነ እና ለእኔ እንትኑን ከሰጡኝ እኔ መጥቼ መግዛት ትችላለ፣ መጨረስ ትችላለሽ። አንቺ ብር ታስገቢያለሽ። ብር ያስገባሽበት መታወቂያ እንጠይቃለን፣ ፎቶኮፒ አድርገን እንቀበላለን። ቅለንአስገብቼ ደረሰኝ ማምጣት አለብኝ? አዎ፣ ደረሰኝ ማምጣት አለበት ግዴታ። ከዛ የአንቺ መታወቂያ ፎርም አለ የሚሞላ። እሱ ፎርም ሞልተሽ ደረሰኙ የሚዘጋጅለት ውሉ የሚዘጋጅለት ግን በገዢው ስም ይሆናል። ከእኔ ጋር የሚያያዘው ገንዘብ ክፍያ ብቻ ነው። ገንዘብ ክፍያ ብቻ ነው እንጂ በእኔ ምንም የሚሆን ነገር የለም። በራሱ ነው የሚሆንለት ማለት ነው። አይ በጣም ደስ የሚል መረጃ ነው። ሻ አመሰግናለሁ፣ አመሰግናለሁ። እንዴት አየሽው? እኔ በጣም አጠቃላይ ማለት አሁን ለምሳሌ ዝም ብሌሽ ዝም ብዬ መጥቼ እንደዚህ ራሱ ብትኝ የሆነ ሞራሉ እንዳስብበት ገብቶሻል። እንደ ለካ እንዲህ ይቻላል፣ እንዲህ የሆነ እንዳስብበት ነው መሆነው ገብቶሻል። ስለዚህ በጣም ደስ ይላል፣ በጣም ቆንጆ ነው። አሁን ልክ እንደነገርኩሽ የብዙ አቅምም መካከል አድርገን እኛ ስለምንሸጠው ከትንሽ አቅም ያላቸው እስከ በላላቸው ያላቸው ደንበኞች እዚህ ላይ ቤት ባለቤት አድርገናል። በጣም ብዙ አሁንም እየቀጠልን ነው ያለ ነው። ይሄ ዲስካውንት ደግሞ ለተወሰነ ቅናቶች ብቻ ነው የሚቆዩት። ኦልሬዲ አራት ቀን ብቻ ነው እንጂ ይሄ ዲያስፖራ ብሎክ ቁጥር ሁለትም ኦልሬዲ እያለቀ ነው። የዋጋ ጭማሬን በቅርቡ እናደርጋለን። ሰው ካለ ሪኮመንድ መታረጊ ደግሞ የዲኤም ሲሪል ሴት እንግዲህ የቤት ባለቤት እንዲሆኑ። ስለዚህ ይህንን ድል ተጠቀሙ ማለት ነው። ተጠቀምሽበት የተጠቀምሽበት እኮ እኔማ። ለመጠቀም የፈልጉ ሰዎች ደግሞ እየሰማችሁ ነው። እሺ፣ ሰባ አሁን ወደ መጨረሻው ደርሰናል፣ እና መታወቂያ ልቀበልሽ። ምክንያቱም ሁሉ የሚዘጋጀው ባችስም ስለሆነ ግዴታ ያንቺ መታወቂያ ያስፈልገኛል። ውሉ ደረሰኙ እንዲዘጋጅልሽ መታወቂያሽ የቀበሌ መታወቂያ የለኝም። ፋይዳ እና ፓስፖርት ነው ያለኝ። ሁለቱም ትችግር የለውም ይሆናል ፋይዳም ሆናል ፋይዳም ስጭኝ። ፓስፖርትሽ መስራት ትችላለሽ። መረጃ ማጠናከሪያ ይሆነናል። ፎርማ አለ ትሞያለሽ፣ አመጣልሻለሁ። አሁን ሰባት ቅድም ነቶ አርባ አምስቷ ምን ምን አላት የሚለው ስክሪን ላይ አሳይሻለሁ ብዬሽ ነበር አለ እስኪ በዚህ ደግሞ እኔው ምን አለው የሚለው ቤቷች ናት አ ናት፣ ያንቺ ብቻ ናት። ልክ እኛ ላይ አፓርትመንት ላይ ስንሸጥ ሰርቪስ ኮንሴፕት ኳርተር የያዘ አይነት ሀሳብ ነው ያለን። ያ ማለት እንዴት ነው? ቪላ ቤቶቹ ከፊት ለፊት ስንገባ ሳሎና ሜንታ ቤት ነው የምናገኘው። ከጀርባዎቹ ደግሞ ቪላ ሰርቪሶቹ ናቸው የምናገኘው ማለት ነው። አሁንም ልክ እንደዚህ ዋናው በር መግቢያ ይሄኛው በር ነው ማለት ነው። ልክ እንደገባን በዚህ በኩል ሜድስሩም እናገኛለን። ሜድስሩም የራሷ አዳብልሲ አላት። በዚህ በኩል ደግሞ ላውንደሪ ክፍል አለ። ከላውንደሪ ክፍል ቀጥለን ኪችን እናገኛለን። ራሱ ቤት ራሱን የቻለች ማለት ነው፣ ራሷን የቻለች ላውንደሪ ክፍል አለው፣ ኪችን አለ። ኖርማሊ እኛ ላይ የምንሰራው ኪችን ክሎዝ ኪችን ነው። ለምን ካልሽ የሀበሻ ምግብ እንፏለት ስ ምናምን አለው አይደለ? ለዛ ተብሎ ክሎዝ ኪችን ነው የምንሰራው። በኪችን በኩል ሰፊ ባልከን አለው። ልክ ወደ ዋናው ክፍሎች ስንገባ፣ በዚህ ገባል ስቶር ክፍል እዚህ ጋር እናገኛለን ወደዚህ ስንመጣ ከሎቢ ይሄ ኮሪደሩ ሎቢ ነው። ወደዚህ ስንገባ ሳሎን እናገኛለን። በሳሎን በኩል አሁንም ሰፊ ባልከኒ አለ ማለት ነው። ወደ መኝታ ቤቶች ስንመጣ ደግሞ ማስተር ቤድሩሙ እዚ የራሱ ማስተር ባዝሩም ይኖረዋል። ይሄኛው ክፍልና ይሄ ክፍል እነዚህ ሁለቱም ክፍል ደግሞ ኮመን እዚ ጋር ይጠቀማሉ ማለት ነው። አሁን እኛ ላይ ስሪ ቤድሩም ስትገዙ ሶስት ክፍሎች ኤክስተርናል ታገኛላችሁ ማለት ነው። አንደኛ ሜድስሩም ከነ ባዝሩሙ አለ፣ ስቶር ክፍል አለ፣ ላውንደሪ ክፍል አለ ማለት ነው። ሳሎኖቹ መኝታ ቤቶች፣ እነዚህ ሙሉ ለሙሉ የጠዋት ፀሐይኑ ፌስ የሚያደርጉት ማለት ነው። ቆንጆ ብርሃን የሚያገኝበት ወደ ሲቲቪው የሚያዩው፣ ከፊት ለፊት ደግሞ ቆንጆ ኮሪደር ልማት እየተሰራ ነው። ስለዚህ አሪፍ ቪው ያለው ቤት ነው የመረጣችው ማለት ነው። ይሄ ነው። እንዴት አየሽ ዲዛይኑ? እንዲ ሰራ ታምራለች። ሲታይ ራሱ ቆንጆ ዲዛይን ነው። አሁን እነዚህ የውስጥ ፓርሽኖቹ ብሎኬትም ስለሆኑ አፍርስ ሪዲዛይን ማድረግ ትችያለሽ ማለት ነው። ሚበጣም እናንተ ፍላጎት ግን፣ ቆንጆ ዲዛይን ነው ያለው ኖርማሊ እናንተ ደ የተለየ ሀሳብ ካላችሁ ደግሞ ማስተካከል ችላላችሁ። እሺ እሺ። ሰባ ያው አልቆልሻል። ሙሉ ደረሰኝም ውሎቹም ደግሞ በእኛው በኩል ሰርፕራይዝ ጓንደሳላችሁ ለው ማለት ያክል ነው። ቼክ አርጌው ጣምደረሰኛለሁ እስኪ ሄልየው ጨርሻለሁ። ይህ በሙሉ ተፈራረሜ ጨርሻለሁ። የንግግር በጣም ነው የማመሰግነው፣ ቃላት ያጥራኛል፣ በእውነት ቃላት ያጥራኛል። በጣም ነው የማመሰግነው